ኢነላሃ ላ የህዲል ቀውመ ዛሊሚን። ትንሽ ለአወሳችሁም ወደው በአሁኑ ጊዜ ወጣቶቻችን ላይ ያው እየተጣለ ሹባሃል የሚታወቅ ስለ ተውሂድ ዳዋ እየተደረገ ተውሂድ ላይ ትኩረት አያደርጉም፣ የሰው ስም የማንሳት ሱስ እንጂ ሌላ ነገር አያውቁም ብሎ ስድብ የሚያደርጉ ሰዎች አሉ። ይህንን የምትሰሙት በየክፍለ አገሩ እየዞሩ የሚያደርጉትን ጭምር አልፎ ተርፎ ክስ ቤት ጭምር ይሄዳል። ክስ ቤትም የሚሄዱት በምንድን ነው? በውሸት የተዊት ዳዋ ስለተደረገ፣ ያልከሶስም መዝጊድ ውስጥ ስለተነሳ፣ የቃጥባሬስም መስጊድ ውስጥ ስለተነሳ፣ መንዙማ ስለተባለ፣ ሱፊ ተብሊቅ አህባሽ እኽዋን ስለተባለ ነው የሚከስ በአሁን በጊዜያችን ያሉ ሙያዎች ነገር ግን በተገባጭሽ ደግሞ እንደገና ተዊ ይዳዋ ያደርጉ ብሎ ይከስራ። ኢና ሊላሂ ወኢና ኢለይሂ ራጂ። ነገር ግን እነሱ ራሳቸው ወደ ተዊ እየተጣሩ ነው ወይስ እንዴት ነው ከተባለ ሁላችንም እናቋረጥ። እስኪ ከነሱ ምን የሚንቀሳቀስ የተኛው የትኛው ዳይ ነው ከሽርክና ከሽርክ ቤተሰቦች የሚያስጠነቅቀው በግልጽ አላህ ካልተመላቸው የሽርክን ስንስላ የሚያስቀምጠው ማን ነው ከእነሱ በተቃራኒ ያለ ሰው ሆኖ ሲያበቃ ግን

ወለቀድ ባህስማ ፊ ኩል መትን ረሱ በያንዳንዱ ማ ላይ መልክተኞች ልከናላል የመጀመራ ጣ አላን በርቀኛነት አምልቁ።